ነው ሳይሆንገው። እንዴት በጉልበት ኪንጎን ለማሳመን ትሞክራለ? እንደ ራስ ነው ማሰብ ያለብን። እሱም እኮ ልክ እንዳንተ አፍቃል። ታዲያ እውነትህን እኮ እኔ በሆንስ ብሎ ማሰብ ነው። ኪንጎን ደግሞ ከአሁን በኋላ ስትመጣ እንዳለች ማለት ከእሱ ልጅ ጋር ዙ ጋር ዛ ነገር ጀምር በላይ ብዙ ነገር አስባ ፈቅዶላችሁ ነው እዚህ ቁጭ ብላችሁ ቡና የምታፈሉት። መቼም ቡና ለማፍላት ፈቃድ ይጠየቃል። አግቷል ተብሎ የተጠረጠረው ልጅ ናኦልን ዴቭና ደመቀ ሲከታተሉት እንደከረሙት በዛሬው ክፍል ላይ እቤቱ ድረስ በመሄድ ጥያቄያቸውን አፋጠውታል የት ነው ያደረካት አንተ ነህ ልዱን ያገትካት በማለት ሲጠይቁት ምንድን ነው የምትሉኝ እኔ ለራሴ አዘንተኛ ላይ ነኝ አታስጨንቁ ምንም የማውቀው ጉዳይ የለም ሲል ይመልስላቸው ታዲያ ለምንድን ነው አንተ ነህ ያገትካት ብለው ይጠይቁታል በመጨረሻ ላይ አዘን ላይ እንደሆነና ፍቅረኛውን እናቱንም እንዳጣ ሲያስረዳቸው እናትን ማጣት ምን ያክል ከባድ እንደሆነ እረዳሃለሁ። ከኛ ጋር መስራት ከፈለግህ ብለው ስልክ ቁጥራቸውን ይቀያየራሉ። ስልኬንም ወስዳችሁታል በምን ልደውልላችሁም ሲል ሲነግራቸው አራዳ አልነበርኩ ወይ ከመቼው ፋራ ሆንክ ብሎም ደመቀ ለናኦል ይመለስለታል። አደይ ለምን ለንጉሱ በዚያ ምልክ በመጥፎ ወይም በልህ መለስክለት ብላ በጥፊ አጮለችው። ዴቭን የሚወዳት የሚያፈቅራትልኝ እኔ ሳልኖር ወይም እኔ ሳልኖርበት ነው ወይ ቡና እኔን ተነጥላችሁ የምትጠጡት? አፈር ጠጭ ብላ ለአደይ ስትላት፣ አረ እራስሽ ጠጭም ስትል ለምለም መለሳላት አለ ኤላን ሊዲያ ተቀየመችው። ለምንድን ነው የማትጫወቹ እንደ በፊት ውስጥ ለምንድን ነው የማታወሪኝ ብሎ ለሷ ሲነግራት እንደ ሆንክልኝ ነው የምሆንልህ አሁን ከአጠገቤ እውጣልኝም ምስተል ለኤላ ነግረዋለኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱብ ቻና ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል አምሳ ሁለት ወቅ ቲዩብ ተለቀቀ። በዛሬው ክፍል ላይ ሲፈልጉት የነበሩት ደመቀና ንጉሱ እሱ ነው ያገታት ብለው ሲከታተሉት የኖሩት ልጆች በዛሬው ክፍል እቤቱ ድረስ በመሄድም ጥያቄያቸውን ጠይቀውታል። አንተነህ ያገትካት የት አለች ልዱ ብለው ለና ሲነግሩት፣ ምን እያላችሁ ነው? እኔ የማውቀው ጉዳይ የለም ለራሴ አዘለኝ ነኝ ሲል ለነሱ ይመልስላችኋል። ታዲያ ስትሸሽም አልነበረም ወይ? ካንተ ሌላ ማን ያግታታል? ብለው ጥያቄያቸውን ሲጠይቁት፣ እኔ አላየሁም ሄዳለች ሲል ይመልስላችኋል። ንጉሱ ፍቅር ጋር ልደውልላት ብሎ ለፍቅር ሲደውልላት፣ እቤት እንደተመለሰች እንደተመለሰች ትነግራለች። እናትን ማጣት ምን ያክል ከባድ እንደሆነ እረድሃለሁ፣ ከኛ ጋር መስራትም ከፈለግህ ብለው ስልክ ቁጥር ሲጠይቁት፣ እንዳልደውልላችሁም ስልኬን ሰርቃችሁኛል በማለት ይመልስላቸዋል። አራዳ አልነበርክ ወይ ከመቼው ፋራ ሆንክ? ብሎ ወደ መቀለና ኦል ይነግረዋል። ወደ ውጪ ወጣችሁ ስልክ አውሩ፣ እዚህ ኔትወርክ የለም ብሎ ነገራቸው። ጥለው ተሄደዋል። አብረው እንደሚሰሩ ነግረውታል ማለት ነው። የቤት ሰራተኛዋ አደይ እግችን እንደቆመች ለምለም ወደዛ ክላስ እትገባና አንቺ የዋህና መልካም ሰው ነሽ፣ እኔ በአንቺ ቦታ ብሆን አላደርገውም ነበር እንደዚያ አሰቃይቷት ለፖሊስ ፖሊስ እንዲለቀውና ነፃ እንዲወጣ ያደረገችው ሊዱ የገረመችኝ እሷናት። ቆይ ትወደዋለች ታፈቅረዋለች ወይም ምስትል ለአደይ ስትነግራት አረ እንደሱ አይደለም ልጁ ያሳዝናል፣ አዘንተኛ ነው። አሁን ላይ ምስትል በዛ መልክም አይደለም ብላ ለለምለም ስትመልስላት የባርኮት ሚስት ወደ ኪችን ትገባና ማንን እያማችሁ ነው በማለትም የስራቸውን ድርሻ አከፋፍላ ትነግራቸዋል ች አንቺ ስላልሽን አይደለም የምንሰራው፣ የምፈራሽ መስሎች ነው ወይ? ብላ ለምለም ትመልስላታለች። አንቺ ነሽ ያቀበጥሻት፣ ወይንም እንደዚህ እንድትናገር ያደረግሻት ማን ነው? የልብ ልብ የሰጣችሁም ምስትል ለአደይ ትነግራታለች። እኔ ስራዬን ጠንቅቄ እሰራለሁ፣ አንቺ ስላልሽኝ አይደለም ስራዬን የምሰራው። ምስትልም ለእቤዛ አደይ ነግራታለች። ተናዳ ወደዛ ተወጣና፣ ቆይ ሰራተኛዋ እኔነኝ ወይንስ እነሱ ናቸው? በማለትም ለራሷ አውርታለች። አንቺ ማነሽ? እስኪ እራሽኔውም ምስትል ለምለም ለቤዛ ነግራታለች። ከናዳ ወደ እክላሷ ዋት ትሄዳለች። ፍቅር ወደ ዴቭ እክላስ እትሄድና አሁንም እንደምትወደውና እንደምታፈቅረው አይኔን አይተ ተረዳ ልቤንም አንተን እንደሚያስብ ነው ብላ ተናግረዋለች። እስኪ አይኔን ተመልከት። ብቸኝነቱ ተመችቷታል እያለህ ነው ወይ? እንዴት ነው? እስኪ ንገረኝ እያለችው ለሱ ትነግረዋለች። እባክሽ ከክላሴ ውጭ ልኝ ቀኔን እንዳታበላሽብኝም ብሎ ለሷ ይነግራታል። አንተ አልገባ አለህ እንጂ አደይ ያንተ አትሆንም። ትክክለኛ የምወድህ የማፈቅርህ ትክክለኛ ሚስትህ እኔ ነኝም ስትለው ለሱ ስትነግረው፣ እባክሽ በእኔና በአደይ መካከል አትግቢብን፣ እኔና እሷ መቼም ቢሆን አንለያይም ብሎ ለሷ ይነግራታ አንድ ነገር ልንገርሽ፣ ራሽን ሁኜ ለሰዎች መልካም ሁ ለሰዎችን በዚህ መልክ አትመልከቻቸውም ብሎ እሱ ይነግራታል እሺ እንደዚያ ካልከኝ ያልከኝን አደርጋለሁ ብላ ትለዋለች እኔ ስላልኩሻ አይደለም ለሰዎች መልካም የምትሆኝ በቃ ለሰዎች መልካም ሆኔ ራስሽን አሳምኙ ብሎ ለፍቅር ይነግራታል የባርኮት ሚስት ክላሷ ተቀምጣ የተቀባባች ነበር ወዴት ልትሄጅ ነው ብላ ፍቅር ወደ ክላሷ ገብታ ስትጠይቃት ምን አገባሽ አንቺ ብላ ትነግራታለች። የናኦልን ቤት ታውቂዋለሽ ወይም ብላ ትጠይቃታለች። አላውቅም ብላ ትናግራታለች። ለምንድን ነው ደግሞ እዛ ሄደሽ ስለኔ አንድ ነገር እንዳታስቢ ብላ ታስጠነቅቃታለች። ለአንቺ ምን ብዬ ነው እንደዚያ የማስብልሽም ብላ፣ እንዲሁም ደግሞ ከነቃሽም እየቀራልም ብላ ነግራታለች። ዴቭም በጣም እተናዷል። ደመቀና ንጉሱ መንገድ ላይ ወቅ እያደረጉ ከመቼ ወዲህ ዛሬ ወቅ አደረግ ብሎ ንጉሱ ለደመቀ ይነግሯል። ሁልጊዜ ታዲያ እየሮጥን እግሬ መነመነ በማለት ለሱ ይመልሳል። አንድ ነገር ልንገር አደይ ናፍቃኛለች ብሎ ለደመቀ ይነግረዋል። ታዲያ ምን ላድርግ ብሎ አንተ ሁልጊዜ እንደናፈቀችህ አይደለም ወይ ሳትናፍቅህ መቼ ውለህ አድረህ ታውቃለህ? ብሎ ለሶ ሲመልስለት ወደዛ ቤት መሄድ አለብንም ብሎ እየነግረዋል ለመሄድም ተስማምተዋል። ናቆል እንደተቀመጠ በጣም እያሰበ ስለተፈጠረውም ነገር እግዚአብሔር ይመስገን እያለ ፈጣሪውን እያመሰገነ ነበረ ሁለቱን የመሰለ እህት ስለሰጠኸኝ እግዚአብሔር ይመስገን እያለ አሁንም በድጋሜ እያመሰገን ይገኛል። ሊዲያ የክላሷ ሆና እየጨፈረች እሱ ሲደርስባት እንዴት እንደደነገጠች እና ልትወርቅ ስትል እሱ ያቀፋትን ጊዜም እያስታወሰ ነበር። አንቺ ለቤተሰቦችሽ የለሽም ሞተሻልም ያለበትንም ጊዜ እያስታወሰ ነበር በሀሳብ ደመቀና ንጉሱ ወደዛ ቤት ሄደው በሩን ሲቆረቁሩ በሩን የሚከፍትላቸው ሰው ያጣሉ። አደይ ብትኖር በሩን ትከፍትልን ነበር ባትኖር ነው በማለትም ደመቀ ለንጉሱ እየነግሯል ቤዛ ደረጁ ላይ እንደተቀመጠች ሊዲያ ወደ እታች ስትወርድም የት ልትሄጅ ነው በማለት ጠይቃታል እኔ እምልሽ የና ኦልም ቤት ታውቀዋለሽ ወይ ስልክ ቁጥሩንም ካለሽ ስጭኝ ብላ ትነግራታለች አውቀዋለሁም ስልክ ቁጥሩም አለኝ አልሰጥሽም ስትላት እንቅት አደርጋታለች ለምንድን ነው የምሰጥሽ? በሩን ሲቆረቁሩ አደይ ትከፍታለች። የኔ አደይ ብሎ ሲላትም፣ አንቺ ልጅ ይህን ልጅ በአንቺ ምክንያት እኮ እየተጎዳ ነው፣ ሊሞትብሽ ነው። ለምንድን ነው የማትረጁ? በአንቺ ፍቅር እኮ ልጁ ተጎዳ፣ ብሎ ለአደይ ሲነግራት፣ እናንተ እንደ ህፃሊ ምን ፍቅር ፍቅር እያላችሁ ትጃጅ ያላላችሁ፣ ወጣት አይደላችሁም ወይ? ስራ አትሰሩም ወይ? ለምንም ስራ አትሰሩም በማለትም

ፍቅር ሀብታም፣ ድሃ፣ ትንሽ፣ ትልቅ አይልም እኮ አደይ። እኔ ደግሞ አሁንም ልቤን ነው ልቤ አንቺን ነው የምወደው። ለምንድን ነው የምትነቂኝም? እኔ ላንቺ አንስሻለሁ ወይ? ብሎ ንጉሱ ለአደይ ሲነግራት የማነስን ጉዳይ አይደለም ይሄ በቃ እኔ አልፈልግህም እኔ ያንተ ሰው አይደለሁም ስትል ተመለስለታለች። ፍቅር አለች ወይ ልግባ ብሎ ደግሞ ደመቀ ሲጠይቃት አዎ አለች። ግን የእሷን ፈቃድ መጀመሪያ መጠየቅ አለ አለብኝ የምስትለው ለሱ እነግረዋለች ሊዲያ ወክ መውጣት ትፈልጋለሁም ብላ ከዴቭ ጋር ወደ ውጪ ወክ ወጥተው ነበርና ሲመለሱ እበሩ ላይ ቆመው ያዩቸዋል መጀመሪያ እንዴት ነሽ አንቺን ልንጠይቅሽ ነው የመጣ ነው ተመችቶሻሉ ተመችቶሻል በማለትም ደመቀ ሲነግራት አትንካኝ ብላ ሊዲያ ቀበጧ ለሱ ስትመለስለት ተስማምቶሻል ማለት ነው እገታው ይላታል። ወደ ቤት እንደገባ ፍቅርን አይት ሲያደርጋት አልናፈኩሽም ወይ እንዴት ነሽም ናፍቄሻለሁ፣ ማለት ነው ብሎ ለእሷ ሲነግራት ምን ልትሰራ መጣ ውጣልኝ ከዚህ በማለት ለደመቀ ትነግረዋለች። ሰው ሲመጣ ተፍ ተፍ ብሎ ቡናም ምግብም አቅርቦ ያስተናግዳል እንጂ እንዴት እንደዚህ ትያለሽ ብሎ እሱም ይናገራል። ዴቭ በሩጋ ሲገባ እሲገባ እንግዲህ እየታገሉ ነበር ምክንያቱም ሁለቱ ሲጣሉ ንጉሱ ለምን መጣህ ብሎ ዴቭ ሲናገረው በአደይ ጉዳይ ደግሞ ዴቭ ለመጣበት በጣም ይቆጣልና እዚህ ምን ትሰራለህ ብሎ እንቅ አድርጎት ንጉሱን ሊመታው ሲል አንተ በሁለቱ መካከል ምን አገባህ ነው አንተም ፉንቃ ገብቶልሃል ከአደይ ብሎ ለደመቀ ሲመልስለት ደመቀን ንጉሱ ደግሞ ሲመታው ቤዛ ውዑታውን አቀለጠችው። ኤላ እሳሎን ተቀምጦ ነበርና፣ ያቺ ፍቅር ተንኮለኛዋም እንደመጣች ቡና ተዘጋጅቶ ከባርኮት ጋር አንቺ ጠጥተሻል ብዬ ነው ያልጠራሁሽም ስትላትም፣ አፈር ጠጭ ብላ ስትመልስላት፣ ቤዛ ለምለም እንዴት እንደዚህ ያለሽ? አንቺ ራስሽ አፈር ጠጭ ብላ መልሳላት አለ። ቤዛ የነበረባትን የቤቷ ጉዳይ አስጨንቋት ኤላ ስታማክረው፣ ጓደኝነት ለመቼ ነው? ግማሹን አንቺ ፈልጊ፣ ግማሹን እኔ እችልሻለሁ ብሏት፣ እሷም ተደስታ እቅፍ ስታደርገው ለምለም ስታያቸው ለምለም በጣም ምትናደዳለሽ። አንቺ ለምንድ ነው ከኤላ ላይ እንደዚህ አይነት ነገር ስንት ጊዜ ነው የምነግርሽ? ለምን አትርቂም? መስተ ለሷ ስትነግራት፣ አንተ እሷ በጣም መጥፎ ሰው ናት ብላ በጣም በቀናት ለምለም ትንጨረጨራለች፣ የምታፈቅረውን ባለቤቷን ስላቀፈችበት። አንቺ ለምንድ ነው እንደዚህ የምትቀኒው? እኔ ችግሯን ስለ ተጋራኋት ልታመሰግነኝ ነው ያቀፍኳት እንጂ ለምን እንደዚህ ታስቢናለሽ? ካሁን በፊትም በሊዱ አሁን ደሞ በቤዛ ለምን ታቀያይሚኛለሽ የኔ ቅናተኛ ሚስት ብሎ ለለምለም እየነግራታል በጣም እሷም ያለው ነገር ትነግረዋለች። ሁለቱ እንደ ተቃቀፉ አደይ ወደ እነሱ ጋር እስትገባት አደይ ተሽኮረመመች። ሁለቱ ተቃቅፈው እንደነበር በጣም እሳቁባት። ፊቷን አዞረችና አደይ ተመልሳ ትሄዳለች። ያቺ ተንኮለኛ ፍቅር ደግሞ ሳሎን እንደተቀመጠች በር እየተቆረቆረ ነው። እክፈች ህብላ ለሷት ነግራት አለኝ እሷ ቤተሰብ ጋር አደይ እያወራች ነበርና እትዬ ስትመጣ የባርኮቴን አደራ አስረክቤ እመጣለሁኝ አስፈቅጄ፣ እስከዛው ራሳችሁን ጠብቁ መስተል ለህቷ አናግራታለች። እንግዲህ ቤዛም በጣም ወደዛ ቤት ለመሄድ ወደ ናኦል ጋር ለመሄድ ለምን እንደወሰነች አይታወቅም። ናኦል አዲስ ቤት የቤት እቃ ገዝቶ ሚስቱን ሰፕራይዝ አድርጓታል። እሷ ደግሞ እውነት ነው ወይ አላመንኩም ስትለው ለሱ አመስግነዋለች። በቃ በዚህ አዲስ ህይወት ፍቅራችንን እናጣጥማለን በአዲስ ቤትም ብሎ ለለምለም እየነግራታል። እሷም ታመሰግናለች። ያኛውን ቤት እናከራየዋለንም በማለት ለሷ ይነግራታል። ባለችበት ደረጃ ላይ ለምለም ደስተኛ ደመቀን በጣም ተናዷል። ዴቭ ስለመጣው ክላሱ ገብቶ በጣም እንደተናደደ አደገብታ ገብታ እንዴት እንደዚህ ታደርጋለህ ብላ ለዴቭ ስትነግረው እንዴት ለእኔ እንደዚህ ያለሽ እኔ ነኝ በእናንተ መካከል የገባሁት ማለት ነው ስለ እማላውቅ ነው ሲላት በጥፊ ግጥም አድርጋ ያንን የምወዳት ልይ በጥፊ ታጮለዋለች። እሱም ይናደድና ይቀመጣል። ናኦል እንግዲህ በመጨረሻ ላይ እነኛ ሰዎች ስልክ ይደውሉለትና ለምን ደወላቸው ሆለኝ እኔ አልፈልግም ብሌኔን የኔን ገላችሁብኛልም፣ ሲል ለእነሱ እንደነገራቸው በር ተቆረቆረበት። ማን እንደመጣ አይታወቅም። በቀጣዩ ክፍል ቤት እቤት እንደተቀመጠ ለምን በር ተቆረቆረበት? ማን ሲሆን እየመጣው ያንም በቀጣዩ ክፍል የምናዩ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ።